ተመልሰናል። አድማጮቻችን አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። ከኛ ጋር እየቆያችሁ ስለሆነ እጅግ ነው የምናመሰግነው። ዛሬ ምሽት የሚደረገውን የአውሮፓ ሊግ የግማሽ ፍጻሜ ጨዋታ እንመልከት። ማንቸስተር ዩናይትድ በሳን ማሜስ ከ ቢልባኦ ጋር ጨዋታውን ያደርጋል። ቢልባኦ እዚህ ወደ ድራመት ልክ እንደ ሌሎቹ ጊዜያቶቹም ጠንካራ ነው፣ ደግሞ አሁን በኤሮፓ ሊግ ከሚገመቱ ቡድኖች መካከል አንዱ ነው። ይህንን ጉዳይ እናንሳ። ዩናይትድ ሲዝኑን የሚያድንበት ጨዋታ ነው የሚሉ በርካታ ሀሳቦች ከዚህ በፊት ተደጋግመው ሲነሱ ነበር። ነገር ግን ጨዋታው ያን ያህል ቀላል አይደለም። በእርግጥ ዩናይትድ እስካሁን ድረስ በኤሮፓ ሊጉና በፕሪሚየር ሊጉ ላይ የተለያየ ቡድን ሆኖ ተመልክተነዋል። እስካሁን አልተሸነፈም፣ ግን የዛሬው ጨዋታ በጣም ከባድ ነው። ልክ ነው። በተለይ ደግሞ ጨዋታው የሚደረገው በሳን ማሜስ ነው። ለካቴድራል ነው የሚሉት እነሱ ካቴድራል። እንደገና ፈርሶ ከተገነባ በኋላ በጣም ውብ ከሆኑ ስቴዲየሞች መካከል አንደኛው ነው። ዘንድሮ የዚህ ውድድር የፍጻሜ ጨዋታ የሚደረግበትም ቦታ ነው። ስለዚህ የውድድር ዘመኑ ከተጀመረበት ጊዜ ጀምሮ የአትሌቲክ ቢልባኦ ደጋፊዎች የግማሽ ፍጻሜውን ብቻ ሳይሆን የፍጻሜውንም ጨዋታ በሜዳቸው ለማድረግ በክለቡ ታሪክም ለመጀመሪያ ጊዜ የአውሮፓ ውድድር ለማሸነፍ ተመኝተው ነው የውድድር ዘመኑን በሙሉ ሲጠብቁ የቆዩት። አሁን ግማሽ ፍጻሜ ላይ ደርሰዋል። ስለዚህ ይሄ ጨዋታ በዚህ ስቴዲየም ነው የሚደረገው። ደግሞ የሚያስደንቅ ሪካርድ አላቸው። ምሳ 1913 ላይ ነበር የድሮ ሳን ማሜስ የተሰራው የተገነባው እና ቻፕል ነበር በፊት ቻፕልና ነርሰሪ ሆም ምናምን ነበረው እና ስለዚህ ሰዎች የሆነ አረጋውያን የሚያርፉበት ቦታ ላይ ነው ስቴዲየም የሰሩት ምናምን ተብሎ ኩናኔ እንዳይቀርብባቸው ካቴድራል አሉት አሁን ስቴዲየም እንደዛ ተብሎ ነው የሚጠራው የኛው ስቴዲየም ኑዌቫ ሳንማሜስ ይሉታል አዲሱ ሳንማሜስ እንደ ማለት ነው እና በዚህ ስቴዲየም ያላቸው ሬከርድ በአምስቱ የአውሮፓ ሊጎች በሜዳቸው ተጫውተው ጥቂት ጎል የተቆጠረባቸውን ቡድኖች ብትወስጂ አትሌቲኮ አትሌቲክ ቢልባው አንደኛ ነው በላሊጋ በሊግ ጨዋታ ብቻ ማለት ነው። በአስራ ሰባት የላሊጋ ጨዋታዎች አስር ጎል ብቻ ነው የተቆጠረባቸው እና በጣም አስቸጋሪ ቦታ መሆኑን ማወቅ ያስፈልጋል። ማንቸስተር ዩናይትድ እስካሁንም ድረስ ከገጠማቸው ቡድኖች እስካሁን በዚህ የቻምፒየንስ ሊግ ሲዝን የዩሮፓ ሊግ ሲዝን ካገኛቸው ቡድኖች በጣም አስቸጋሪ ቡድን በአመቱ ሙሉ አንድ ጨዋታ ብቻ በሁሉም ውድድሮች በላሊጋውና በዩሮፓ ሊግ ማለት ነው። በሁለቱ ውድድሮች አንድ ጨዋታ ብቻ የተሸንፈውን አትሌቲክ ቢልባውን በቀላሉ ጎል የማይቆጠርበትን ቡድን ነው የሚገጥሙት። አንድ ቡድን አትሌቲኮ ማድሪድ ባለቀ ሰዓት በአንሄል ኮሪያ ጎል አማካኝነት ነው አንድ ለዜሮ ያሸንፋቸው። ማድሪድ መጥቶ ተሸንፏል። ባርሴሎና የመጨረሻውን ጨዋታ ነው በዚህ ሜዳ የሚያደርገው። ስለዚህ አናውቅም። ግን ሌላ ቡድን መጥቶ እዚህ ሜዳ ላይ አላሸንፍም እና እንዳልኩት አስር ጎል ብቻ ነው የተቆጠርበት። አሁን ያው ውብ ነው የድጋፉ ስሜት ግን ኤሪያ አርማሊያ የሚባል የደጋፊ ቡድን አላቸው እና አንዳንድ የምንዘምራቸውን መዝሙሮች የክለቦቹ የክለቡ ሹማምንት ባለመውደዳቸው ምክንያት ገዳ አስቀምጠውብናል ስለዚህ አንዘምርም ብለው ጸጥ ብሎ ነው የሚቀመጡት ይገኛሉ በአካል ግን ሲዘምሩ አንሰማቸውም ሀ ሀያ አምስት ከገባ በኋላ የኤሪያ አርማሊያ የሚባሉት የደጋፊ ቡድን አባላት ሲደግፉ አንሰማ ግን ሳን ማሜስ ጸጥ ብሎም የሚያስፈራ ስታዲየም ነው። በቀላሉ ጎል የሚቆጠርበት አይደለም። ባለፉት አስር ጨዋታዎች ሶስት ጎል ብቻ የተቆጠረበት አንዳንዶቹ ከቆሙ ኳሶች የተቆጠሩ ናቸው። ዩናይትድ ወደዚህ ስታዲየም ነው የሚመጣው። ያው ዘንድሮ እንደ ማካካሻ ነው ይሄ የተሰጣቸው። ሁለት ሺህ ሀያ አንድ የአውሮፓ ዋንጫ በተደረገበት ጊዜ በብዙ ከተሞች አልነበር የተደረገው። ፍጻሜ በእንግሊዝ ሴሚፋይናል እና ፋይናሉ በእንግሊዝ ተደረገ እንጂ በብዙ የአውሮፓ ሀገራት ነበር ውድድሮ የተደረገው ያኔ እንደምታስታውሹ እና ለሳን ማሜስ ሳን ማሜስ ማለት ሴንት ማሜስ ማለት ወይም ቅዱስ ማሜስ ማለት ነው። በካቶሊክ ቤተክርስቲያን ቅዱስ የሚባል ሰው በሱ ስም የተሰየመ ነው እና የአውሮፓ ዋንጫው እንዲደረግባቸው ዩኤፋ ከመረጣቸው ስቴዲየሞች መካከል አንደኛው ሳን ማሜስ ነበር። በኋላ ምን ተፈራ? ስፔን ከስዊድን ትጫወት ነበር በአውሮፓ ዋንጫው ላይ ስፔን ከስዊድን ብትጫወት ኖሮ የቢልባው ደጋፊዎች ለስዊድን ነበር የሚደግፉት። እንደምታውቀው ረጅም ጊዜ ኃይለኛ የባስክ ብሔረተኝነት ነበር እንደ ኤታ ያለ ኃይለኛ ሚሊታሪስቲክ ታጣቂ ቡድን ሁሉ የነበረው ሙቭመንት ነበር። አሁን ኤታ ሲቪል የፖለቲካ ፓርቲ ነው። ግን በፊት እንደዚህ አይነት ስሜት ያለበት በጣም ኃይለኛ ብሔረተኝነት ያለበት አካባቢ ነው። አሁን ያው ስፔን ፌዴሬሽን ስለሆነች እና እያንዳንዱ ግዛት የራሱ ሰልፍ ኦቶኖሚ ነው የሚሆነው። የራሱን የማስተዳደር መብት ስላለው እንደ ፍራንኮ ዘመን በጣም ጥብቅ ማዕከላዊነት ስለሌለ አሁን በመጠኑ ረግቧል። ግን ስቲል የስፔን ብሔራዊ ቡድን የአውሮፓ ዋንጫ ሲያሸንፍ ወጥቶ የሚጨፍር የባስክ ሰው አታገኝ መጨረሽ ያኔ እንዲሁም ስዊድንን ቢጫ ለብሰው ስዊድንን ሊደግፉ ተዘጋጅተው ነበር። ስለዚህ በኋላ የስፔን እግር ኳስ ፌዴሬሽን ጨዋታው እዚህ እንዳይደረግ ተፈለገና ከዛ ያ ጨዋታ ሳይ አንድ ጨዋታ ነበር እንዲደረግ እዛ የታሰበው ለማካካሻ፣ ግን የሁለት ሺ አምስቱን ዩሮፓ ሊግ ፋይናል ሰጣቸው። ለዚህ ነው እዚህ ስቴዲየም ላይ ጨዋታው የሚደረገው። ማንቸስተር ዩናይትድ ወደዚህ ስታዲየም ነው የሚሄደው። ምሳ እንዳነሳሹ ለማንቸስተር ዩናይትድ ከሊዮን ጋር ሲጫወት የውድድር ዘመኑ ትልቁ ጨዋታ ነው እንል ነበር። በተጫወተ ቁጥር እያንዳንዱ የዩሮፓ ሊግ ጨዋታ የውድድር ዘመኑ መጥፎ ነው። ትናንትና ሩበን አሞሪም ዋንጫውን ብናሸንፍ አይለወጥም ይሄ ብሏል፣ የውድድር ዘመኑ መጥፎ ነው እሱን የሚለውጠው ነገር የለም። ጠቅላላውን የማንቸስተር ዩናይትድን ችግር በተመለከተ በዚህ አመት ዩሮፓ ሊግ ማሸነፍ ደህና ሲዝን አያደርገው አምና ኤፍ ኤ ካፕን ማሸነፍ ደህና ሲዝን እንዳላደረገው ችግሮቹ እስካሉ ድረስ አልተፈቱማ። በጊዜው ቀጠለ እኮ ብዙ ቀጠለ አይደለም። ኤፍ ኤ ካፕ እኮ አሸነፉ። አንድ ጌም ማለት ነው። ኤፍ ኤ ካፕ ወይ ኖክ አውት ጌም ማለት ወይ ስድስት ምናምን ጨዋታ ታሸንፍ። ያለች ራሱ ባለፈው በቃ ለምልልስ ላይ ስለ ዩሮፓ ሊግ ሲጠየቅ ከቦርንመስ ጨዋታ ቤት ለእኔ ዋናው ፓራሜተር አለ ሌሎቹም ትልልቅ አሰልጣኞች እንደሚሉት የሊግ ፎርም ነው። አንድ ቡድን ደህና ጤንነት ላይ ያለ ለማለት በየጨዋታው፣ በሞመንቶች ሳይሆን በየጨዋታው ኮንሲስተንት መሆን አለበት። አሁን ዩሮፓ ሊግ የሞመንቱ ጉዳይ ነው። እዚህ ደረስ ደርሰናል ደስተኛ ነኝ ምናምን፣ ግን መጥፎ ሲዝኑ መሆኑን አይቀይረውም ብሏል። ግን አንድ ያነሳው ነጥብ ማንቸስተር ናይትድ ቻምፒየንስ ሊጎች አሸንፏል፣ ፕሪሚየር ሊጎች አሸንፏል፣ ብዙ ዋንጫዎች አሸንፏል። ስለዚህ ዩሮፓ ሊግን መጨመር ለዩናይትድ አይነት ግዙፍ ክለብ የተለየ ስኬት ሊሆን አይችልም። ትልልቅ ውብ ቀናት ነበሩት። ከዚህ በላይ አሁን ላለበት የፋይናንስ ሁኔታ ግን አስፈላጊ ነው። ትላንትና የጠቀሰው እሱ ነው። በሚቀጥሉ አመት በቻምፒየንስ ሊግ እንጫወታለን። ትልቅ ውድድር ነው። ግን በቻምፒየንስ ሊግ በመጫወት የሚገኝ ፋይናንስ ትሩፋት አለ። ትልቁ ጥቅም እሱ እንጂ እንዲህ ሲዝኑን አያድ ነው። ሴቪንግ ደ ሲዘን፣ ሳልቬጂንግ ሲዘን ምን የሚባለው ነገር አልስማማበትም ብሏል። ትላንትና አሰልጣኙ ይሄ አስፈላጊ ነጥብ ነው። ብዙ ጊዜ የምናነሰዋለን፣ ምክንያቱም አሁን የማንቸስተር ዩናይትድ የፋይናንስ ሁኔታ ብዙ ጊዜ እንደጠቀስ ነው ጥሩ አይደለም፣ ጥሩ አይደለም። ማንቸስተር ዩናይትድ የመጨረሻ የፋይናንስ ሪፖርቱን ይፋ ሲያደርግ መቶ አስራ ሶስት ሚሊዮን ፓውንድ ከስሬያለሁ ብሏል። በፕሪሚየር ሊግ ደግሞ ፕሮፊት ኤንድ ሰስቴናቢሊቲ የሚባል ደንብ አለ፣ ፒኤስአር የሚባል በሶስት አመት ጊዜ ውስጥ አንድ ክለብ ከመቶ አምስት ሚሊዮን ፓውንድ በላይ ከከሰረ የነጥብ ቅነሳ ሳይቀር ይቀጣል። ተቀጥተዋል። ሌሎች ክለቦች በቅርብ ጊዜ በተለይ ባለፈው አመት ዩናይትድ በአንድ አመት መቶ አስራ ሶስት ከስር ያለውን የሚለው መቶ አምስት በሶስት አመት ነው መክሰር ያለበት። ዩናይትድ በአንድ አመት ነው ይንን የከሰረው። ዩናይትድ ለብድሩ በእያንዳንዱ አመት ወደ አርባ ሚሊዮን ፓውንድ ኢንትረስት ይከፍላል። በዓለም ላይ ከፍተኛ እዳ ካለባቸው ክለቦች መካከል አንደኛው ማንቸስተር ዩናይትድ እንደምታውቁት፣ በብዙ መቶ ሚሊዮን ፓውንዶች የሚቆጠር እዳ ያለበት ነው ደግሞ በፕሪሚየር ሊግ ዋንጫ ከማንሳት በመለስ ያሉት ያው ቻምፒየንስ ሊግ መሳተፍ ለለመውረድ የሚጫወቱት ቡድኖች በፕሪምየር ሊግ መቆየት ገባቸው ቢሆንም፣ እያንዳንዷ ደረጃ ሶስት ሚሊዮን ሶስት ነጥብ አምስት ሚሊዮን ፓውንድ አላት። ስለዚህ አሁን ያለበት አስራ አራተኛ ስፍራ ላይ መጨረስና አስራ ሶስተኛ ስፍራ ላይ መጨረስ ያቺ አንድ የደረጃ ፈቅታ ብቻ ሶስት ነጥብ አንድ ሚሊዮን ፓውንድ ታመጣለች። ግን ከዚህ ብዙ የሚወረወር አይደለም። ማንቸስተር ዩናይትድ አሁን ካለበት ሁኔታ ብዙ ጊዜ ቆየበት ቦታ አስራ አራተኛ ምናም ቦታ ነው የውድድር ዘመኑ ስንት ጊዜ ነው? ዩናይትድ አስራ አራተኛ ነው አስራ አራተኛ ነው። ስንት ሊሆም አስራ ስድስት ከሆነው ከሆነ ከወይስታን በሁለት ነው ምናምን ነጥብ ነው የሚሻለው። ከዛም ሊከፋ አይችል ነበር ማለት ነው። ስለዚህ በሜሪት ፔመንት ይባላል፣ ይዘሽ በምትጨርሽበት ስፍራ የሚገኘው ክፍያ ማለት ነው። በሜሪት ፔመንት ከ ሀያ ሁለት ሚሊዮን ፓውንድ በላይ ያገኝ ማንቸስተር ዩናይትድ። ለዚህ ነው ከየትኛው ጊዜ በላይ ቻምፒየንስ ሊግ በጣም አንገብጋቢ የሚሆነው በጣም አንገብጋቢ የሚሆነው። በዩሮፓ ሊግ ፍጻሜ ቢደርስ እና ዋንጫውን ቢያሸንፍ ከፍተኛው ክፍያ 27 ሚሊዮን ፓውንድ ነው፣ ማክሲመም ክፍያው በዚህ ዓመት በሁለቱ ውድድሮች መካከል ያለው ልዩነት የሚያሳይ ነው። ግን ለምሳሌ ከአንድ እስከ ስምንት በቻምፒየንስ ሊግ የሊግ ፎርማት ከአንድ እስከ ስምንት የጨረሱት ሊቨርፑል፣ ባርሰሎና፣ አርሰናል፣ ሌቨርኩሰን፣ ኢንተር፣ አትሌቲኮ ማድሪድ ከአንድ እስከ ስምንት ባለው ስፍራ ውስጥ በመጨረሳቸው ወደ ሁለተኛው ዙር ጥሎ ማለፍ ሳያልፉ ብቻ ሰባ ሚሊዮን ፓውንድ ነው ያገኙት። ዩናይትድ የውሮፓ ሊግ እንኳን ቢያሸንፍ ሀያ ሰባት ነው የሚያገኙ ስለዚህ ቻምፒየንስ ሊግ በጣም አስፈላጊ ነው ማለት ነው አሁን ላለበት ሁኔታ ስለዚህ አሰልጣኙ እንዳለው ጠቅላላውን የማንቸስተር ዩናይትድን ሲዘን አይቀይርም ቢልባውን ብናልፍም ምን ብንልም ግን የወደፊቱን በማስተካከል በኩል ግን ጥቅም አለው የቻምፒየንስ ሊግን ገንዘብ እንድናገኝ ያግዘናል ብሏል ደግሞ ሌሎች ቅጣቶች አሉከዚ ከዚህ አንስችዋል ዩናይትድ ቻምፒየንስ ሊግ ባልተሳተፈበት በእያንዳንዱ ሲዝን፣ ለምሳሌ ከሌሎችም ፓርትነሮቹ ጋር እንዲህ አይነት ነገር አለ። ግን ለምሳሌ ከአዲዳስ ጋር ያለውን ብቻ ብትወስጂ አዲዳስ ለማንቸስተር ዩናይትድ የአስር ዓመት ስምምነት አለው ከዩናይትድ ጋር የሸርት ስፖንሰር ሆኑ የኪት ዲል የሚባለው ሸርት ስፖንሰር እንኳ ላይ የሚጻፈው ነው። ግን የኪት ስፖንሰር የሚባለው ከአዲዳስ ጋር ያለ ነው። ዘጠና ሚሊዮን ፓውንድ በአመት ነው የሚያገኙ ከአለም ከፍተኛ ኮንትራቶች መካከል አንደኛው ግን ዩናይትድ ቻምፒየንስ ሊግ ባልተሳተፈ ቁጥር አንድ አንቀጽ አለ ኮንትራታቸው ላይ። አስር ሚሊዮን ፓውንድ ይቀነስበታል፣ ሰማኒያ ይሆናል። ሌላ የአውሮፓ ውድድር ላይ የማይሳተፍ ከሆነ ዩናይትድ ሌላ አውሮፓ ውድድር ላይ ይሳተፍም። እንግዲህ ይህንን ውድድር ካላሸነፈ ዩሮፓ ሊግም ኢቨን ኮንፈረንስ ሊግም አይ ምንም ውድድር ላይ ይሳተፍም ማለት ነው። ስለዚህ ሌላ ቅጣት ይኖሯል፣ ካለውም ላይም ይቀነስበታል ማለት ነው። እና ለወደፊቱ ህሉና ነው የሚጫወተው እንጂ አሰልጣኙ እንዳለው ይህንን ሲዝን በጭራሽ ሰክሰስፉል አያደርገውም የሚል አስተያየት ሰጥቷል። ግን በጎ ነገር በጎ ነገር ልበለው፣ የፕሪሚየር ሊግ እና የዩሮፓ ሊግ የዚህ ዓመት የማንቸስተር ዩናይትድ መልክ የተለያዩ ነው። ቢያንስ እስካሁን ድረስ በዚህ ዓመት የቻምፒየንስ ሊግ እና የዩሮፓ ሊግ የተወዳደሩ ቡድኖችን ብትወስጅ ምሳ ብቸኛው ያልተሸንፈው ቡድን ማንቸስተር ዩናይትድ ነው። በቻምፒየንስ ሊግ አሁን አራት የቀሩትን ጨምሮ እያንዳንዱ ቡድን ቢያንስ አንድ ተሸንፏል። በዩሮፓ ሊግ የቀሩት አራት ቡድኖችን ጨምሮ ሁሉም ቢያንስ አንዳንድ ጊዜ ተሸንፏል። ዩናይትድ ብቻ ነው ያልተሸነፈው። የውድድር ዘመኑ ሲጀመር ግን በቴንሃግ ስር ታስታውሽ እንደሆነ የመጀመሪያዎቹን ሶስት ጨዋታዎች አቻ ወጥቶ ነበር የጀመረው እና ከዩሮፓ ሊግ ወደ ሁለተኛው ዙር ማለፉም ጭምር አጣብቂኝ ውስጥ ገብቶ ነበር። ከዚያ አሰልጣኙ ሩበን አሞሪም ተቀጠረና ከሱ መምጣት በኋላ አምስት ጨዋታ ሲያሸነፍ አራቱን በአንድ የጎል ልዩነት፣ ብዙዎቹም በመጨረሻዎቹ ደቂቃዎች በተቆጠሩ ጎሎች ልዩነት እያሸነፈ እዚህ ድረስ ደርሷል። አሁን የባለፈው የሊዮን ከምባክን ጨምሮ ማለት ነው፣ ወይም ሬንጀርስ ላይ ወይም ቪክቶሪያ ፕሌዘን ላይ ሌሎች ቡድኖች ላይ ጎል ሲያስቆጥር፣ ባለቀ ሰዓት ብዙ ጎሎች አስቆጥሯል። በዚህ ውድድር ዘመን ግን አንድ ሰዎች የሚያነሱት በዩሮፓ ሊግ ና በፕሪሚየር ሊግ መካከል ሰዎች ብቻ ሳይሆን ራሱ ሩበን አሞሪም የሚያነሰው አሁን አንዳንዶቹ ለፕሪሚየር ሊግ ሀይ ኢንቴንሲቲ እግር ኳስ የማይሆኑ ተጫዋቾች የዩሮፓ ሊግ ፔስ የሚደረግበት እግር ኳስ ይመቻቸዋል፣ ፍጥነቱ ይመቻቸዋል። ለካሰሚሮ የካሰሚሮ ትንሣኤ የተጀመረው በዩሮፓ ሊግ ነው። አሁን በጣም ጥሩ እየተጫወተ ነው ያለ በቀደሙ ጨዋታ ላይ የሚቆጠብ ማለት ነው ለዚህ ጨዋታ ተብሎ የሚቆጠብ አይነት ማጓየር ዩሮፓ ሊግ ላይ ያንን ፌመስ ጎል ማስቆጠሩ ብቻ ሳይሆን ከሞላ ጎደል ጥሩ ይጫወታል። ለምን የፕሪምየር ሊግ ኢንቴንሲቲ ይቸግራቸዋል፣ ይላል አሰልጣኙ፣ የዩሮፓ ሊግ ፍጥነት ግን ይሆናቸዋል፣ ይሆናቸዋል። ስለዚህ ዩናይትድ በፕሪምየር ሊግ እንዲህ አይነት የውድድር ዘመን እያሳለፈን ቢሆን አንድ ሳሙኤል ላከርስት የሚባል ጸሐፊ ደግሞ ፎርማቱም ማለት ጆዜ ሞሪኞ ወደ ፌነር ባቼ ሲመጡ አንደኛው ምክንያቴ የሚሉት አዲሱ የስዊዝ ፎርማት ስድስት ጨዋታ ስላለው ሀያ አራተኛም ሆነን ልናልፍ እንደምንችል ስላወቅኩ ነው። በኋላው ነጥብ ሀያ አራተኛ ሆኖ አለፉ። በሬንጀርስ ቢሰናበቱ በፊት እንደዚህ ያልነበረም። አሁን ሶስት ጨዋታ መጀመሪያ ቻ ከወጣች ተወጫለች። ከኦልሞስት ከቻምፒየንስ ሊግ ወይ ከዩሮፓ ሊግ ስድስት ጨዋታ አርላ ያሉ በሶስት ጨዋታ ሶስት ነጥብ ሰበሰብሽ ማለት በጣም አጣብቂኝ ነው። የተቀሩትን ሶስቱንም ጨዋታ ምናምን የማሸነፍ ግዴታ ይኖርብሻል። ያንን የማሸነፍ ግዴታ ይዞት የሚመጣው ጫና አለ ግን ብዙ እድል ይሰጣል፣ ቻምፒየንስ ሊግም በዩሮፓ ሊግም ያለው አዲስ ፎርማት። ለዚህ ነው እነ ማድሪድ እነ ፔዤ ኢቨን ሲቲ ምናምን ወደ ኖካውት ማለፍ ችለው የነበሩት። ግን እስካሁን ከገጠሟቸው ብርኖች ይሄኛው አስቸጋሪ ነው። ለምሳሌ ሌላ የሳን ሴባስቲያን ማ ነው የባስክ ቡድን ገጥመው ነበር ከሳን ሴባስቲያን የሆነውን ሶሴዳድ። ግን ሶሴዳድ ለምሳሌ በስድስት በሰባት ዓመት ውስጥ መጥፎውን ሲዝን ነው እያሳልፍ ያለው አሰልጣኝ ማሎላል ጓፊል እንደሚለቁ ተረጋግጦ የክለቡ አካዳሚ የወጣት ቡድን አሰልጣኝ ይተካቸዋል አስረኛ ነው በላሊጋ ቢልባኦ ግን ኦልሞስት የቻምፒየንስ ሊግ ቦታን አረጋግጧል ቀጥሎ ካለው አምስተኛ ስፍራ ላይ ከተቀመጠው ቪያሪያል የአምስት ነጥብ ርቀት አለው አምናም ሰሞኑን ግራማንተር የሚባለ የስፔን ጸሐፊ ቢራ ባያ ብዙ ኖሮ አምናም ቻምፒየንስ ሊግ ይሳተፉ ነበር ይላል ኮፓዴልሬ ከአርባ አመት በኋላ አሸንፈው ነበር አይ ቲንክ ያኔ ሀቪየር ክሌሜንት የሚባል አሰልጣኝ ነበሯቸው እንደ ጎይኮቼ ያ የዛ ቡድን ተጫዋች በነበሩበት ጊዜ ሁሌም አትሌቲክ ቢልባ ዛሬ ሜዳ ላይ ነው። ፊዚካል ቡድን ነው። በጣም በጣም ጉልበት የሚከላከል ቡድን ነው። የባስክ የእግር ኳስ ካልቸር እንደዛም ነው። ፊዚካል ጨዋት የሚከተሉ ናቸው። ገና አምና ያንን አሸነፉና እንደ ነገ ጨዋታ ያለባቸው ዛሬ ቢልባ ውስጥ ያለውን ቢራ በሙሉ ጠጥተው ጨረሱ እና የሚሉት ሰክረን የተጫወት ነው ነው የሚሉት እንዲያውም ኒኮ ዊሊያምስ ማነው? ኢኛኪ ዊሊያምስ የሚለው እንደዛ ነው እዛ ጨዋታ ላይ ሶበር ሆነን የተጫወት ነው የሚ፣ ስካሩ ሳይለቀን ከሃንጎቨር ጋር የተጫወት ነው ይላል። እንደዛ ሞሮኮ ባለቀ ሰዓት ጎል ያስቆጠሩብን እና የተሸነፍ ነው ምናምን ብሎ ሁሉ ይናገራል ሰው። አምና ሳይቀር ለቻምፒየንስ ሊግ በላሊጋው ጭምር ማለፍ ይችል የነበረ ቡድን ነው። በአትሌቲኮ ማድሪድ ቦታውን የተቀሙ ጂሮና ነው ያውጫ። ሌላኛው ቡድን የነበረው አምና አሁን ለሞረድ እየተጫወተ ነው ጂሮና። ስለዚህ በጣም ጥሩ ቡድን ነው የሚገጥሙት እስካሁን ድረስ ካገኟቸው ሁሉ ቡድኖች በአውሮፓ በተለይ ግን ደግሞ አንድ ማየው ነገር አንደኛ የዚህ ቡድን የዚህ አመት ብቻ ቡድን ብቻ ሳይሆን ቫልቬርዴ ከመጡበት ጊዜ ጀምሮ ለሶስቲያ ጊዜ ነው ይህንን ቡድን እያሰለጠ ነው ያሉት። የዚህ ቡድንም ተጫዋች ነበሩ። ግን ላለፉት ሶስት አመታት ሶስቱ የስፔን ትልልቅ ቡድኖች ብቻ ናቸው ከአትሌቲክ ቢልባኦ በላይ ጨዋታ ያሸነፉት። ሶ ኮንሲስተንት ቡድን ነው ለረጅም ጊዜ ሳይዋዥቅ የቆየ ቡድን ነው። ግን አንድ የምታስተውለው ነገር የስታይል ኮንሰርቫቲዝም የለው። ለምሳሌ ሶሴዳድ ደንበኛ የፖሴሽን ቡድን ነው። በቃ በምንም ሁኔታ ኳስ መያዝ አለብህ፣ 55 ፐርሰንት፣ 58፣ 60 ፐርሰንት ኳስ መያዝ አለብህ። ቢልባው በጣም ፕራግማቲክ ምንም እንኳ የክራይፍ ተማሪ ቢሆኑም በዚያ የክራይፍ ተማሪነታቸው የባርሴሎና አሰልጣኝ ሆኖ ቢሾሙም ሲፈልግ በሎ ብሎክ ይጫወታል። ሲፈልግ ፕሬስ ያደርጋል። የስትንፋስ ሚ እንትን የሚል ፕሬሲንግ በጣም ግን ፕራግማቲክ ነው እንደ ሁኔታው የሚጫወት አሁን አሰልጣኙ ዛሬ ትላንትና ባርሴሎና ና ኢንተር ጨዋታው ትላንት የሚያልቅ ነበር የሚመስለው ጨዋታቸውን የመልስ ጨዋታ ያለው አይመስልም አይደለም የወስዱትን ሪስክ ምናምን ስታይ በተለይ ባርሴሎና በ ቫልቬርዴ በኩል ግን አይ መቶ ሰማኒያ ደቂቃ ነው ብሎ የሚያሰሉ ነው የሚመስልኝ ስለዚህ ድንገት በሜዳችን ነው ምናምን ብለው ብዙ ሪስክ ላይ ወስዱ ይችላሉ ጠንቃቃ ቡድን ነው የገነቡት ግን ፕሬስ ያደርግ ደግሞ ሀይለኛ ካውንተርፕሬሲንጉ በጣም ሀይለኛ ነው እና ደግሞ ድንቅ የክንፍ ተጫዋቾች አሏቸው። ሁለቱ ወንድማማቾች ኢኛኪ ዊሊያምስ እና ከጉዳት ተመልሷል እየተባለ ያለው ኒኮ ዊሊያምስ ደግሞ አሏቸው። ስለዚህ በሁለቱ ፍላንኮችም ላይ ሀይለኛ ትግትግ ይኖራል። ሁለቱም አሰልጣኞች አሰልጣኝ ሩበን አሞሪምም አሰልጣኝ ቫልቬርዴም ለዚህኛው ጨዋታ በማሰብ ተጫዋቾች ሮቴት ሲያደርጉ ቆይተዋል። ያኔ ታስታውሳለች ከማድሪድ ጋር ሲጫወቱ ከዛ አስቀድሞ ሐሙስ ከጀመሩ አስራ አንድ ተጫዋቾቻቸው አንዱን ብቻ ነው ያሰለፉት የነበረው ባለፈው ከላስ ፓልማስም ጋር ከላስ ፓልማስ ጋር ከተጫወቱ በነገራችን ላይ አሁን ከሳምንት በላይ ሆኗቸዋል። ዊኬንድ ላይ አልተጫወቱ እና ዛም ጨዋታ ላይ ሮቴት አድርገዋል። አንድ ለዜሮ አሸንፈዋል። ብዙ ቀንም ነበራቸው፣ ከሳምንት በላይ ነበራቸው። እንግዲህ እንደዛ ማለት ነው። ማንቸስተር ዩናይትድ ደግሞ ከቦርንማውዝ ጋ ሲጫወት ይህንን ጨዋታ ታሳቢ ያደረገ ሮቴሽን ነበሩ ትኩረቱ በሙሉ ይሄንን ጨዋታ ከግምት ያስገባ ነበር። ያ ዩናይትድ ከቢልባዋ ጋር ታሪክ አለው። እንደምታቂ ከጋሪኔቨር እንደሚለው ተጫዋቾ ሆ እንደ አይነት ቡድን ገጥም ያላቅም ነው የሚለው በኢንቴንሲቲው መጠን የማርሴሎ ቢየልሳን ቢልባውን አሌክስ ፈርጉስ ያሁኑ ማንቸስተር ዩናይትድ ሳይሆን ሩኒ፣ ጊግስ፣ ስኮልስ ምን የነበሩት ማንቸስተር ዩናይትድ ሪዮ ፈርዲናንድ፣ ቪዲች የነበሩትን ማንቸስተር ዩናይትድ ገጥሞ ኦልድ ትራፎርድ ላይ መጥቶ አሸንፏል። ሶስት ለሁለት አምስት ለሁለት ይችል ነበር ሊሆን ይችል ነበር። ያን ያህል ነው ብልጫው ነበረው። የዩሮፓ ሊግ ኳርተር ፋይናል ሁለታዊ ዙር ነበር መሰለኝ። ከዛ የመልስ ጨዋታ የማንቸስተር ዩናይትድ ያው ከምድቡ ከቻምፒየንስ ሊግ ምድቡ ወድቆ ስለነበር ያኔ እንግዲህ በሶስት በአራት አመቱ ሶስት ጊዜ የቻምፒየንስ ሊግ ፋይናሊስት ነበር፣ ግን በዛ መሀል ከምድቡ ማለፍ አልቻለም። ስለዚህ ወደ ዩሮፓ ሊግ ሄደ። ወደ ዩሮፓ ሊግ ሲሄድ የተገናኘው ከቢልባኦ ጋር ነበር። የመልሱንም ጨዋታ አሸነፉ። እንግዲህ እዛ ቡድን ውስጥ አንደር ሄሬራ ነበር፣ በኋላ ወደ ማንቸስተር ዩናይትድ ተዘዋውሯል። ዮሬንቴ ነበር፣ በኋላ ለስዋንሲ እና ለቶተንሃም ተጫውቷል። ኢከር ሙኒያን ለረጅም ጊዜ የቡድኑ አንበል ነበር። አንዶኒ ኢራዮላ አሁን የቦርን መዝ አሰልጣኝ ሆኗል። ሀቪ ማርቲኔዝ ባየርን ሚኒክን ተቀላቅሎ ዘጠኝ ቡንደስሊጋ ሁለት ቻምፒየንስ ሊግ አሸንፏል። እንዲህ አይነት ስኬታማ ተጫዋቾች የነበሩት ቡድን ነበር። ስለዚህ ዩናይትድ ከዚህ ቡድን ጋር መጫወትን ያውቃል። ያው በዛ ዓመት በእርግጥ ፍጻሜ ደርሶ ተሸንፏል በአትሌቲኮ ማድሪድ እና ይሄ ጨዋታ ለዩናይትድ በጣም ወሳኝ ነው ግን እስካሁን ድረስ ከገጠማቸው ቡድኖች በጣም ከባዱን ቡድን ነው የሚገጥሙ ለቶተንሃምም ለማንቸስተር ዩናይትድ በጣም ትልቅ ጨዋታ ነው። ሁለቱም የቻምፒየንስ ሊግ ገንዘብ በጣም ባንገብጋቢ ስለሚያስፈልጋቸው